ዩ ነው ብዙ ጊዜ ከትምህርት ዓለም ወይም ደግሞ ከአካዳሚክ ከሚባለው ከጨረሱ በኋላ ብዙ ሰዎች ትምህርት የሚባለው ነገር አይወዱትም። ነገር ግን እውነተኛ ትምህርት የሚባለው ከአካዳሚ ከወጣ በኋላ እንደምናገኝና ይኸው ደግሞ ብዙዎቻችን ሕይወትን ሁሌም ደስተኛ መሆንን በመሆን ማሳለፍ እንደምንፈልግ መሆን እንዳለበት ብለን እንጠብቃለን። ግን እውነታው ግን ከዚህ የተለየ እንደሆነ እንዲሁም ደግሞ አንድ ነገር በተለይ መጥፎ ነገር ሲከሰት በጣም ዲፕረስ ውስጥ ስንገባ ያ ነገር ማያልፍ ይመስለናል። ነገር ግን እውነታው ግን ከዚህ በተቃራኒ እንደሆነ ነው ው ዛሬ እነዚህን ሶስትና ከዛም በላይ ነጥቦችን አንስተን የምናወራ የሆነ እጅግ በጣም ጠቃሚ አስተማሪ፣ እና ህይወታችሁ ላይ አዲስ ነገርን የሚጨምሩ ኤክስፔሪየንስ ያደረግኳቸው ያጠኗቸው፣ ህይወት ላይ አዲስ ቫሊዩ የሚጨምሩ ነጥቦች ናቸው ማለት ነው ከመጀመሪያው ስንጀምር ምን ይሰኛል? ሁሌም ተማሪ መሆን ባይ ዘ ወይ ሪል የሚባለው ወይም ደግሞ ትክክለኛ የሚባለው ትምህርት ላይፍ ኖርማል ላይፍ የሚባለውን ነገር ለመኖር የሚያስችለን ትምህርት ከአካዳሚክስ ከወጣን በኋላ የምንማረው ትምህርት ነው። ነገር ግን ብዙዎቻችን ኖርማል አካዳሚክ ላይ ብዙ ጊዜያቶችን ካሳለፍን በኋላ ይሄ ትምህርት የሚባለውን ቋንቋ ሲንሰማ ደስ አይለንም። ሰው ትምህርትን ሲባል እንግዲህ ከማንኛውም አይነት ሰው መማር ትምህርት እንማራለን። የትኛውም አይነት ሰው ባይዘወይ አንድ የሆነ ለየት ያለ ኳሊቲ ወይም መገለጫ አለው። ስለዚህ በየትኛውም መንገድ፣ ለምሳሌ አንድ ሰው በሆነ ፕሮፌሽን ወይም በሆነ ፊልድ ግራጁዌት ካደረገ በኋላ ሌላ ተጨማሪ ነገሮችን የሚማራቸው እስፔሻሊ ከአካደሚክስ ከወጣ በኋላ ነው። ፎርሚ ለምሳሌ ከፋይናንሽል ጋር የተያያዙ ነገሮችን አካደሚክስ ላይ በነበርኩበት ጊዜ ምንም አይነት እውቀት አልነበረኝ። ነገር ግን ከዛ በኋላ ሞር ኮሚትድ ወኝ መጽሐፍትን በማንበብ የተለያዩ ቪዲዮዎችን በማየት ሰዎችን በመጠየቅ ከፋይናንስ ጋር ያለኝን ስኪል ወይም ደግሞ እውቀት ለማጎልበት ችያሉ። አሁንም በቂ ነው አሁንም ይበቃል የሚለው ሳይሆን ነገር ግን የበለጠ እውነት ሪል ላይፍ ላይ የሚጠቅሙ ነገሮችን የበለጠ የምናገኘው ከአካደሚስ ከወጣም በኋላ ነው። ስለዚህ ሁሌ ይሄ ትምህርት የሚባለውን ነገር ግዴታ አካደሚክስ ብቻ እንዳልሆነ እና ከዛ ውጭ ስንወጣ ግን የበለጠ ኮሚቴድ ሆነን መማር እንዳለብን ለመናገር ነው። ሶ ፎር ሚ በተለይ አንድ ሰው አሁን ላይ ከትምህርት ከአካደሚክስ ውጭ ሆኖ ካለ ለምሳሌ ፋይናንሺያል ኢሹ ነገሮችን ቢማር ራይት፣ እንደገና ደግሞ ይሄ ኮምፒውተራይዝድ እንግዲህ ዘመኑ ዲጂታል እየሆነ ስለመጣ ከኮምፒውተር ጋር የተያዙ ነገሮችን ቢማር እንዲሁም ደግሞ ስለ ኮሚኒኬሽን ፐብሊክ ስፒኪንግ ቢማር ሃይሊ ሪኮመንድ የማደርገውና እኔ ላይ በጣም ትልቅ ኢምፓክት ያመጡ ናቸው። ስለዚህ ሁሌም ቢሆን ከአካደሚክስ ከወጣም በኋላ ተማሪ ወይም ደግሞ መማር የሚባለው ነገር መጥላት የለብንም። የበለጠ መማር፣ የበለጠ ማጥናት፣ የበለጠ ደግሞ አፕላይ ማድረግ እና ህይወታችንን በተቻለ መንገድ ፐርፐስ ድሪቨን በሆነ መንገድ መምራት ሌላኛው መንገድ ነው ነው ስለዚህ የመጀመሪያው በህይወት ኤክስፒሪየንስ ያደረጉት ሼር ላደርጋችሁ መፈልገው እንዲሁም ደግሞ አሁን ላይ አፕላይ ብታደረጉት ብዬ የምጠቁማችሁ ፕሪንሲፕል ሁሌም ተማሪ መሆንን አፕላይ ማድረግ እንዳለብን ነው። ዲስ የመጀመሪያው ስቴፕ። ሁለተኛውና ይናኛው ደግሞ ሊጠቁማችሁ የምፈልገው አፕላይ ብታደረጉት ብትጠቀሙት፣ የህይወታችሁ መርህ ብታደረጉት ብዬ ወይም ደግሞ የምትከተሉት ከሆነ የበለጠ አፕሌትን ብታደረጉት ብዬ የምጠቁማችሁ ደግሞ ሁሌም ደስተኛ መሆንን አለመጠበቅ ባይ ዘ ወይ አሁን ካለኝ እድሜ ወደኋላ ባክ አርጌ ስመለከት ላይፍን ኖርማሊ የሚመስለን ሁሌም ደስታ፣ ሁሌም ምድነው ፌሽታ፣ ሁሌም ስማይል ሆኖ መኖር አይነት ነው የሚመስለን። በጣ ሪያሊቲዝ ላይፍ ኤክስፔሪንስ ካደረግኩት ወይም ባለፉት ሃያ ምናምን ዓመት ላይ ኤክስፔሪንስ ያደረግኩት ላይፍ ሁሌም ወይም ንድ ሃፒነስ ወይም ደስታ አይደለም። ወይም ደግሞ ሁሌም ደግሞ መከፋትም አለ። ባላንስ ቢትን ሃፒነስ ን ሳድነስ ነው። እዚህ ላይ አንዳንድ ሰዎች ካያችሁ በተለይ ይሄ ከሰው ባህሪ ወይም አንዳንዴ ከሰው ሰው የሚለያይበትን መንገድ አለ። አንዳንዴ ምንድነው ይፈል አንዳንድ ሰዎች ሁን በህይወት ላይ ምንም ነገር ቢከሰት ለዛ ነገር የሚሰጡት ሪያክሽን እና አንዳንድ ሰዎች ደግሞ ለዛ ነገር የሚሰጡት ሪያክሽን በጣም የተለያየ። ምን ለማለት ነው? ህይወት ሁሌም ደስታ አይደለም። ማለት ደስታ የምናደርግበት የሆነ ያቀድነው ነገር ሲሳካ ወይም ደግሞ በህይወት የሆነ ስቴጅ ላይ ከፍ ስንል ዳት ሚንስ ሃፒነስ የምንለውን ነገር ኤክስፒሪየንስ እናደርገዋለን። ኦን ዘ አዘር ሃንድ ደግሞ ለምሳሌ የምንወደው ሰው ስናጣ፣ ወይም ደግሞ የምንፈልገው ነገር ሳይሳካ ደግሞ ዲፕረስ እንሆናለን። ነገር ግን ያንን ነገር ባላንስ ማድረግ ምን ማለት ነው? ደስታም ሲሰማን ከሚጠበቀው ኤክስትሪም በላይ አለመውጣት፣ እንዲሁም ደግሞ በጣም ሲከፋንም ደግሞ ለዛ ነገር አዌር መሆን የህይወት አንዱ ክፍል መሆኑን እና መከፋትም ዳትሚንስ ላይፍ ኔቸር ወይም ደግሞ ሂውማን ኔቸርም እንደሆነ መረዳት እና ያንን ባላንስ በሆነ መንገድ አይነት መብራት እንዳለብን ነው። ስለዚህ ሁሌም ደስታን ሁሌ መጠበቅ እንደሌለብን ነገሮች ባላንስድ በሆነ መንገድ እና ሞር ሪስፖንሲቭ በሆነ መንገድ መኖር እንዳለብን ሞር ኤክስፔሪየንስ ያደረግኩት እና ሰዎች ይህን ነገር ኤክስፔሪየንስ ቢያደርጉት ሀይል ሪኮመንድ እንደማድረጋቸው። በእርግጥ አንዳንድ ሰው ማለት ከሚደርሱ ነገሮች አንፃር፣ ከሚደርፉ መጥፎ ነገሮች አንፃር ሞር እንዲሁም አንዳንዴ በኢንሳይካትሪ ፖስት ትራውማቲክ ስትረስ ዲስኦርደር የሚባሉ ነገሮች አሉ። በተለይ አንድ ነገር ደርሶብን ቶሎ ከዛ ነገር የማናገግም ከሆነና ወደ አላስፈላጊ እንትን ውስጥ የሚከተል ከሆነ ፖስትትራማቲክ ስትረስ ዲሶርደር ተብሎ ይጠራል። ስለዚህ አስማች አስ ፖሲብል ለእነዚህ አይነት ነገሮች አዌር መሆን ላይፍን ባላንስን በሆነና ሁሌም ደስታን መጠበቅ እንዳለብን ሁሌም ምንድነው ሀዘን ይከሰታል ማለትም እንዳልሆንና ለዛ ነገር ባላንስ እያደረጉ ማስኬድ ሌላኛው ፖይንትና አፕላይ እንድታደረጉት ሪኮመንድ ማድረጋችሁ ነጥብ ነው ነው ሶስተኛው ለዛሬ ያዝኩላችሁ ደግሞ ምን ይሰኛል? በጣም ብዙዎቻችን የምናውቀው በቃል ደረጃ በብዙ መንገድ የሚነገር ኢቭን በስፕሪችዋል ደረጃ የሚነገር ዊ ኮሊት ሁሉም ነገር ያልፋል። ይዞ ይህ ነገር የሶስት ፊደሎች እንትነው ሁሉም ነገር ያልፋል የሶስት ወርዶች ጥምረት ነው። ነገር ፓወርፉል የሆነ ወርድ አፕላይ የምናደርገው ደግሞ በጣም በትክክል የላይፍን ምንነት ወይም የሕይወትን ምንነት በደንብ የሚገልጽልን ሁሉም ነገር ያልፋል ሲባል እዚህ ጋር መታገስን የሚባሉ ነገሮችን አብሮ የሚጨምር ነው። እንግዲህ ምንድነው ስንደሰትም የቅድሙን ፖይንት አብሮ ከዚ ጋር ሄዳል። ስንደሰትም ስንከፋ ያ ነገር እንደሚያልፍ እርግጠኛ መሆን እንዳለብን ለመጠቆም ነው። በተለይ ግን በጣም ያጨናንቅ ከበደን በላይ ከጠበቅ ነው በላይ በጣም መጥፎ ነገር ሲከሰት እንደማያልፍ ያ ነገር ፕሮማረንቱን እንደሚኖር አርገን ነው የምናሰብበት። ግን ኦን ላይፍ ባክ ስንመለከት ይሄንንም ብዙ ነገሮች ለምሳሌ በስልጣን ደረጃ በጣም ትልቅ ፓወር አላቸው የሚባሉት፣ በሀብት ደረጃ በጣም ትልቅ ገንዘብ አላቸው የሚባሉት ሰዎች ማለት ያንን ነገር እንደ መመኪያ አድርገው ሲጠቀሙ የነበሩት ግን እንደሚያልፍ ከዛ ነገር ስንማር ላይፍን ሞር ባላንስ በሆነ መንገድ መማር እንዳለብን፣ ዛሬን አሁንን ይህን ቅጽበት በሚገባ መኖር እንዳለብን፣ የምንሰራው ስራ ጠቃሚ ከኛ አልፎ ሌሎችንም የሚጠቅም አይነት ስራ መሆን እንዳለበት እኔ ከዚህ ፖይንት በጣም ተምሬያለሁ። ስለዚህ ሁሉ ነገር ያልፋል ሲባል የምንሰራው ነገር አሁን ካለውበት ወደፊት ምን ያክል ሰዎችን ይጠቅማል? ምን ያክል ከኔ በተጨማሪ ሌሎችንስ ምንድን ነው? ተመልሼ ባየው ያነገ ትክክለው አይደለም የሚለውን ነገር የሚጠቁም መሆን አለበት። ያነገር የምሰራው ነገር እንደሚያልፍ እያወቅኩኝ ሰውን የማይጎዳ ሰው ጠቃሚ ሆነ ከኔ ማልፎ ሞር ሳትስፋክሽን የሚሰጥ አይነት ስራል እና ትክክለኛ የሆኑ ነገሮች ማድረግ እንደሚገባ ነው። ስለዚህ ሁሉ ያልፋል ባይዘ እኔ በጣም ፕሪንሲፕሉን በጣም ጠቀመዋል። በጣም በተለይ በትምህርት ወይም ዩኒቨርሲቲ በነበርንበት ጊዜ ብዙ የሚያጨናንቁ ነገሮች ሲያጋጥሙኝ፣ ሁሉም ነገር ያልፋል ለነገሩ ማለት ላለመጨናነቅ ምናምን ወይም ደግሞ ለመስነፍ ሳይሆን፣ ግን ይሄ ኤክስትሪም የሆነ አለመጨናነቅ ለማምጣት እና ሞር አሁን ዛሬ አሁን መስራት ያለብን ነገር በደንብ እንደሰራ ሞር እንደ ትልቅ እገዛ ያደረገልኝ ነጥብ ነው። ስለዚህ ሁሉም ነገር ያልፋል መጠቀም እንዳለብን ነው ግን ሁሉም ነገር ያልፋል ብለን ጊዜያችንን አግባቡ ማሳለፍ እንደሌለብን ኢነርጂያችንን ባላስፈላጊ ነገሮች ውስጥ ማዋል እንደሌለብን የሚጠቁመን ትልቅ ነጥብ ነው። እነዚህ ሶስቱ ብትጠቀሟቸው አፕላይ ብታደረጓቸው ህይወታችሁን አሁን ካላችሁበት የበለጠ ር ምንድነው አላማ ባለው መንገድ ላይፍን ለመኖር ያስችሉናሉ። የመጀመሪያው ምን አለው ሁሌም ተማሪ መሆን ስለዚህ ሁሌም ተማሪ መሆን መማር ማጥናት ሰዎችን መጠየቅ ከተለያዩ እንዲሁም ደግሞ የተለያዩ ቪዲዮዎችን ሰዎች ላይክ ዲስ ካይንዶፍ ቪዲዮዎችን ማየት እንዲሁም ደግሞ ሌሎች ጠቃሚ ቪዲዮዎች ካሉ ማየት መጽሐፍትን ማንበብ ላይብራሪዎች መሄድ የራሳችንን ጥናት ማድረግ በአንድ ነጥብ ላይ የተለያየ ጥልቅ የሆነ ጥናቶችን ማድረግ የመጀመሪያው ነው ሁለተኛው ደግሞ ሁሌም ደስተኛ መሆንን አለመጠበቅ ነው። ደስታ አንዱ የህይወት ክፍል ሊሆን እንጂ ግን ሁሌም ደስታ መጠበቅ እንደሌለብን ነው። ኦፖዚት ፖላሪቲ ወይም ኦፖዚት ሳይድ መከፋት ወይም ደግሞ ደስተኛ ለመሆን እንዳለ ያንን ባላንስ ማድረግ እንዳለብን ነው። ሶስተኛው ነጥብ ደግሞ ምናነሳ ነው ሁሉም ነገር ያልፋል። አሁን ሁሉ ነገር ያልፋል። ነገር ግን ሁሉም ነገር ያልፋል፣ ግን መስራት ያለብንን ማድረግ ያለብንን ግን ሳናደርግ መሄድ እንደሌለብን፣ ከኛ አልፎ ሌላን ሰው የሚጠቅም አይነት ስራ መስራት እንዳለብን ለመናገር ነው። ይህን ይመስላል ማለት ነው የዛሬው ቆይታችን። ጊዜያችሁን ሰታችሁ ስላያችሁን ስላዳመጣችሁን ከልብ ከልብ እናመሰግናለን። ሰብስክራይብ እናደርጋችሁ ግን ሰብስክራይብ አድርጉልን። የምትፈልጉትን አስተያየት ደግሞ ጻፉልን። በሚቀጥለው እጅግ በጣም ጠቃሚ አስተማሪ እና ህይወታችን ላይ አዲስ ነገር የሚጨምር ይዘን እንመጣለን ሰው